ተወዳጁ አርቲስት ቬሮኒካ አዳነ በቀነኒ ጉዳይ በጣም እየታመምን ነው ስትል ሀሳቧን ገልጻለች። እንዲሁም ደግሞ የቀነኒ እናት ለልጄ ፍትሕ እንዲሰጥ የኢትዮጵያ ሕዝብ ሁሉ ሊተባበር ይገባል ብለው በሚዲያ መጥተዋል። ስለሱ ዝርዝር መረጃ ነግራችኋለሁ። እንዲሁም ደግሞ ቀጣይ ፋሲካ ባለ ኮንሰርት ስላለ የዋስ መብት ጠበቅልኝ ሲል አንዱአለም ጎሳ መጠየቁን የሚመለከት መረጃ ምጄላችኋለሁ። የፍቅር ጥያቄን አልተቀበለችኝም በሚል በስለት የተለያየ ቦታ ወጋግቶ የገደላት ግለሰብ በድሜ ልክ ጽኑ ስራ ተቀጥቷል። ስለሱ ዝርዝር መረጃ ነግራችኋለሁ። ይዘጋጃችኋለሁ እንዲሁም ሌሎች አስቂኝ አዝናኝና አስተማሪ ቪዲዮዎችን ይዤላችሁ መጥቼ ያለው በቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ እያረጋችሁ ፍቅር ሲይዛችሁ የመጨረሻው ማገናዘብ ማይችል ገደብ ነው የምትሆን እኔ አይደለም ያልኩት ኦኬ ሳይንስ ነው የሚለው ፍቅር ሲይዛችሁ በጭንቅላታችሁ ውስጥ ዶፓሚን እና ኦክሲቶሲን የሚባሉት ሆርሞኖች በብዛት ይለቀቃሉ እነዚህ ሆርሞኖች በብዛት ይለቀቁ ደግሞ የሚያመዛዝነውን ማገናዘብ የሚችለውን የአይምሯችንን ክፍል ይጋርዱታል፣ ያወናብዱታል። ለዛ ነው በኖርማል ጊዜ አይደለም ልታደረጉት ልታስቡት እንኳን የሚከብዳችሁን ነገር ፍቅር ሲይዛችሁ የምታደረጉት። ሌላ ጊዜ ሌላ ሰው አርጎታ አይታችሁ ጭራሽ ጊዜ ነገር ብሞት አላደርግም የምትሉትን ነገር ፍቅር ሲይዛችሁ ለዛ ሰው ያለምንም ድርድር ታረቡታላችሁ፣ ትስማማላችሁ። ጋይ ፍቅር ሲይዘን እንደዚህ ነው የምንሆነው። ፍቅር ይዟችሁ ሚያቅ ጅል ሊሆናችሁ ነው ያላችሁት። ራሳችሁን ቼክ አርጉ። እንስማ እንስማ ብቻ ብዙ ነገር የተባለ ነገር አደገኛ የሚሆንበት ጊዜ ደግሞ መጥፎ ሰው እጅ ላይ ጣላችሁጣል አንድ ቃል ተናግሮ ልባችሁን የሚሰምም አንድ ቴክስት ልኮ ቀናችሁን ሁሉ የሚያበላሽ ሰው እጅ ላይ ስትወድቁ፣ ያ ማለት የስሜታችሁን ቁልፍ ሁሉ ለዛ ሰው አስረክባችሁ ስትሰጡ፣ ይሄ ግንኙነት ይሄ ሪሌሽፕ የባልና የሚስት ሳይሆን የባሪያና የጌታ አይነት ግንኙነት ይሆናል። ያ ሰው እንደፈለገ አርጎ ያ ይሾራችኋል አንድ ቃል ተናግሮ ይሰብራችኋል። የእናንተ ደስታም ሀዘንም ስሜታችሁ ሁሉ ዲፔንድ የሚያደርገው ያ ሰው በሚያደርገው ወይም በሚናገረው ነገር ላይ ይሆናል። ይህ ሰው ደግሞ አውቆ እናንተ ሊጎዳችሁ ሊሰብራችሁ የሚፈልግ ሰው ከሆነ ያንን በቀላሉ ማድረግ ይችላል። ከዚህ የባሪያና የጌታ ግንኙነት መውጣት ምትችሉት ደግሞ ራሳችሁን በሞደል ለራሳችሁ ቅድሚያ መስጠት፣ ራሳችሁን በማክበር ለዛ ሰው የሰጣችሁትን ኃይል በጠቅላላ መልሳችሁ በመውሰድ ያላችሁበትን ሁኔታ ዞር ዞር ብላችሁ አይታችሁ፣ ኖኖ ይህ ሁኔታ ለእኔ አይገባኝ የምትሉ ከሆነ ከዛ ቦታ መውጣት መቻል። ለብቻ ከመሆን ይልቅ እየተሰቃዩ መኖር ሊያስፈራችሁ ይገባል። ባል የለኝም ከማለት ይልቅ ደስታ የለኝም ማለት ሊያሸማቅቃችሁ ይገባል። ማንነታችሁን ስታውቁ፣ ዋጋችሁን ስታውቁ፣ ራሳችሁን ስትወዱ ፍቅር ቢይዛችሁ እንኳን የማገነዘብ አቅማችሁ እየጨመረ ነው የሚሆን። በፍቅር ስም መሰቃየት ታቆማላችሁ። ማንም እንደፈለገ እኔ እንደዚህ አናግረኝም፣ ማንም እንደፈለገ እንደዚህ ሊያደረገኝ አይችልም ማለት ትጀምራላችሁ። ከዛ ከመሰበርም ከመሞትም ትድናላችሁ። ዋው ዋው ዋው ዋው! በእውነት ለመናገር ማለት ነው በጣም የምትቀበሉ ሐሳብ ነው። እናንተስ ተቀብላችሁታል ወይስ አስተያየት አላችሁ? ልጅቷ ልክ ናት ወይስ ተሳስታለች የሚለውን እስኪ ኮመንታሩ እራችሁ። ነገር በተወሰነ ደረጃ ደደብ ከምትለዋ ኮንቴክስት ሁሉ ውጪ ሌላው ነገር በጣም ጠቃሚ ነው ለወንድም እህቶቻችን ተጠቀሙበት። እራሳችሁን ውደዱ። ጊዜ እንደተካችሁ ባላንስ ይሁን። እራሳችሁን አትጣሉ። ተጠቀሙባት ይጠቅማችኋል ብዬ ነው ያመጣሁት። ሁሉም ሰው ቢሰማው ይማርበታል ብዬ ስላሰብኩ ይዤ መጥቻለሁ። እውነት ለመናገር ማለት ነው ራሱን የሚወድ ሰው፣ ለራሱ ሪስፔክት ያለው ሰው፣ እግዚአብሔርን በህይወት ውስጥ ያስገባ ሰው ማለት ነው፣ የሆነ ሰው ህይወቱን ሊጎዳው አይችልም፣ የሆነ ሰው ልቡን ሊሰብር አይችልም፣ የሆነ ሰው ሊያደመው አይችልም። በቃ እኔ ማምነው እንደዛ። እኔ ህይወት ውስጥ የመጣ ማንም ሰው በተቻለ መጠን አብሮኝ ደስተኛ እንዲሆን እፈልጋለሁ፣ አብሮኝ ምርጥ ጊዜ እንዲያሳልፍ እፈልጋለሁ። ግን እሱ ሲሄድ ወይ ደግሞ እሱ የሆነ ነገር ሲያደርግ መሰባበር የሚለውን አለፌዋለሁ ማለት ነው። ምክንያቱም ራሴ ላይ በደንብ ነው የሰራሁት ከምንም ነገር በላይ ማለት ነው። ይኸው ፈጣሪያችሁና ራሳችሁ የምትወዱ ሰዎች ከሆናችሁ የሆነን ሰው ስላፈቀራችሁ በፍጹም አይሰብራችሁ። እናልፋለን። ለማንኛው ዛት ፍቅር ሲይዛት ጭንቅላቷ መስራት የሚያቆመው ጀለስ ከሸብር ጋር ታረግን እኮ የታርጎብሻ። እንዴት ተለያያችሁ? አይ ነው ግን በቃ ሁኔታዎችን አስረዳኝ እና ተረዳሁት። ምን ብሎ ሊያሳምንሽ ይችላል? አላ በቃ ከሁለታችንን ፍቅር ይዞት ለመምረጥ በጣም እንደተቸገረ እና እንደተሰቃየ ሲያስረዳኝ በቃ እንደውም አንጀቴን በላይ በቃ

ወይኔ መብራት ወይኔ መብራት መብራት፣ የደጋይ እየቀረጽኩኝ ከመብራት መጥፋት በኋላ ተመልሰናል። እንዲህ እብድ የሚያደርግ ፍቅር ሲይዛችሁ ባይዘው ወይ ማለት ነው ምን ትሆናላችሁ? ቀጥታ ያው ቺት ማድረግም ኖርማል ይሆናል ለእናንተ በቃ። ለዛ ነው አንዳንዴ አይምሮአችንን ኮንትሮል የሚያደርግ ፍቅር ከያዘን ቆም ብለን ልናስብበት ይገባል። ከራሳችን በላይ ማንንም መውደድ የለብንም። ከፈጣሪ በላይ ማንንም መውደድ የለብን። በዚህ የምትስማሙ ላይክ አርጉ፣ ማትስማሙ ደግሞ ሰብስክራይብ እና ኮመንት። እናልፋለን ለማንኛውም

እነዚህ ፈረጅና በሻ ባልና ሚስቶች አልተቻሉም። እስኪ አንድ ልድገማቸው። አን ምንድነው ችግር ችግሩ? የግል ድርጅት ውስጥ ነው ተቀጥሮ የምትሰራው ደግሞ ዚህ በወር መቶ ሺህ ብር ብቻ ናት። በመቶ ሺህ ምኑ ተምኖ አድርገሽ ትኖሪያለሽ? ያ በጣም ተቸግሪያለሁ። አስበኸዋል? በቃ እንዴ መቶ ሺህ ብር ወላ ታዳርሰኝ ምን ለው ድርጋት መቶ ሺህ ብሯል። አሁን ብዝች ብር ታዲያ በቀን ስንቴ ነው የምትመገበው? አይ መመገቡን ስተው በቃ ማለት አንዳንዴ አንዴ በቃ አልፎ አልፎ በቀን በርገር ካገኘው፣ በጣም ካጣው ደግሞ ጥብስ ስጋ በላለሁ። በቃ ሙራድ ባል ቢነካል ቀሪ እንደ ማንኛውም ኢትዮጵያዊ ሰርቼ መለወጥ እፈልጋለሁ እና እኔ ላይ ኢንቨስት ቢያረጉ ሰርቼ ለወጣሉ። ዋው ሰው፣ አሁን ብትለጂ ምንድን ነው መስራት የምትፈልጊው አንቺ? በቃ የራሴ የሆነ ነገር ለምሳሌ አሁን ቡና ሻይ፣ የራሴ ባር ሬስቶራንት ቢከፍቱልኝ አላሳፍራቸውም። እኔ ሰርቼ ይለወጣለሁ። ነጻ ተበያቸዋለሁ። ሰርሴ ነው እሸጠዋለሁ። እንዴት ነው ትዳር ባልለሽም ወይ? አንተ በጣም ትቀልዳለ። በዚህ ደሞዝ እንዴት ነው ትዳር መያዝ የምችለው? መቶ ሲሉ ጊዜ መመገብ ራሱ ከባድ የሆነበት ጊዜ ነው። በዚህ አጋጣሚ ሊያገባኝ የሚፈልግ ባል ባገኝ በጣም ደስ ይለኛል። ከብደዋል። ብቻ እነዚህ ሁለት ጥንዶች በጣም ተመችተውኛል። በነገራችሁ ላይ በቃ እንዲህ አይነት ፈታ ያሉ ሰዎች ስታገኙ ፈገግ በሉ። እናልፋለን አንድ ወር ግን

ይኸውልህ ምን መሰለ ወንድሜ እሱ የእርግዝና የሴቶች የሆርሞን ጉዳይ ነው። አንተ ሴቶች ሴቶቻችን ሲያረግዙ እኮ ትንት ነገራቸው በትንትናቸው ነው የሚወጣው። ገና ለገና እኮ ፊቴ እውነትህን እኮ ነው አስተወይነሽ ባባ እናወራበታለን ቤታባ እንደለመድክ እና ደም ነገር ስመለስ ፊቴ ቅርጼ ይበላሻል። ስትሞች እኮ የሚፈርስ ነገር ነው። ራስን ተክቶ እንደው እንደማለት ምን እንደው ደስ የሚያሰኝ ነገር አለ። ይህ እኮ ማለት ከስጋው ጾመኛ ነኝ ከመረቀው አድርጎልኝ እንደማለት እኮ ነው። ምን ምን ልዩነት አለው? ማግባትና መውለድ እፈልጋለሁ ግን ማርገዝ አልፈልግም። ለበቅሽ የትቅር ዋ አንቺ እንደውም ፕሪፕል ነው የምትወርጂው። ሰሽ ጠቆረ አንገተሽ። እ የተቀለበች አይደል ቁጭ የምትለው እንደው እርጎ ዘናችሁ። ይህን ቪዲዮ የምታዩ ውድ እህቶቻችን የተባረከና የአማረ ባህሪ በሁሉም ዘንድ ውጭክድክ ልጅ እንደሚባሉ አይነት ልጆች እንደዚ አይነት አሜን፣ አሜን ብለናል። አሜን ብለናል። አሜን በሉ ሴቶች። እዚህ ጋር ደግሞ ሌላ ትኩሳት ይላህል ይሄ ነው አንዱ ደግሞ። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም አለችኝ ብሎ እንግዲህ ባለቤቱን የገደለ ሰውም ተሰምቷል። እንግዲህ እዚህ ሀገራችን ኢትዮጵያ ብዙ ነገሮች የተሰሙ ነው። እስኪ እንስማውና የራሳችን አስተያየት እንሰጥበት። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም አለችኝ በሚል አንዲት ግለሰብን የገደለው ተከሳሽ። በሌለበት በእድሜ ልክ እስራት ተቀጥቶ ነበረም። ታዲያ አሁን ላይ የአዲስ አበባ ፖሊስ በቁጥጥር ስር መዋሉን ይፋ አድርጓል። በጣም የሚያሳፍረው ነገር ግን በቃ አንድ ሰው ግንኙነት ላይ አልቀበልም፣ ከአንተ ጋር መኖር አልፈልግም፣ ወይም ደግሞ የፍቅር ጥያቄን አልቀበልም ማለት በጣም ማተት አንድ ሺህ ፐርሰንት መብት አለ አይደለም። ይሄ በሰውኛ በፈጣሪ እንኳን እኔን በግድ አምልኩኝ የሚል ፈጣሪ የለንም። ቀፋፊ ተግባር ነው። ለማንኛውም እንዲህ አይነት ሰዎችን እንግዲህ በደንብ አድርጉ መቅጣት። እድሜ ልክ ነው የተፈረደበት፣ በጣም ጥሩ ነው። የሞት ፍርድ በሉት በቃ እድሜ ይፍታ ማለት እስከ ሞት ድረስ ጥሩ ቅጣት ነው። እናልፋለን። አየር ላይ ታክሲ ሊጀምር ነው ይለናል። እንግዲህ ሰበር ዜና ተብሎ ዜናውን ላሰማሹ እና ከዛ ወደ ኮመንት እናልፋለን። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። ዳይ ወደ ኮመንት እንግዲህ ሌላ አንብብ እናንተ ሳቁ። እሺ አሰብኩት በቃ ይላል። ትርፎ ሆነ ገብተ ጉዞ ተጀምሮ ትራፊክ አለ ተብለ ረዳቱ በር ከፍቶ ሲያስወርድ ኢማጂን መሬት ላይ የስራችሁን ይስጣችሁ፣ ይላል። ይሄው ጮክ ብዬ ስቄ እቤት እየተሯሯጡ ነው ጸበል ሊያስረጩኝ፣ ይላል። አንጋጠን ታክሲ ስንጠብቅ ሿ ሿ ልንሰራ መገናኛ ወራጅ አለ ያለም አለ ግስላው ነው መቼም የትራንስፖርት ሚኒስተሩ ይላል። ፈታ ፈታ ፈታ የሚያደርጉ ኮመንቶች ተጽፈዋል። ባለፉት ሳምንታት እንግዲህ የቀነኒ አባት ለልጄ ፍትህ እፈልጋለሁ ብለው ሚዲያ ላይ መውጣታቸው ይታወቃል። ዛሬ ደግሞ የቀነኒ እናት በተመሳሳይ አይነት ሁኔታ ለልጄ ፍትህ እንድታሰጡልኝ ሲሉ ድምጻቸውን እያሰሙ ይገኛሉ። ቪዲዮን ላሰማችሁ ቀለን የናት አቋን እንድታወጡልኝ አሁንም ከጎኔ እውነቷ እስክትወጣ ድረስ ከጎኔ የቆሙት የኢትዮጵያ ሀገር በውጭ ያላችሁ እንድታግዙ። እንግዲህ መናገር በጣም እያቃታቸው እንባ እየተናነቃቸው ነው እናቷ መልእክት ያስተላለፉት ማለት ነው። ውድ ቤተሰቦቼ ሰዎች ሁላችሁም እንግዲህ ይህን ቪዲዮ በጣም በሚሊየን ሰዎች ጋር እንዲደርስ ሼር አድርጉት። ቀጣይ ትንሣኤ በዓለ እንግዲህ ኮንሰርት አለው አንዱአለም ጎሳ እና ለዛ ኮንሰርት ወጥቶ እንዲያቀርብ በሚል ጠበቃው ጥያቄ ማቅረቡ እየተወራ ይገኛል። ለዚህም አንዳንድ ሰዎች አስተያየት የሰጡ ይገኛሉ። እስኪ አስተያየቱን ላሰማችሁና ከዛኛ የራሳችን እናስቀምጣል የአንዱአለም ጠበቃ ዳምባኛዬ ለፋሲካና ለዳግመ ትንሣኤ ኮንሰርት በውጭ ሀገርና በሀገር ውስጥ ስላለ ይፈቀድለት። የዋስ መብት አለን አንዱ አለም ግን ቢፈቀድል መስፈን ትችላለን። ማይኬዛ አይከብዱ። ከዛ ሲቀጥል ዚ ቲክቶክ ላይ አላችሁ ባይዘ፣ ይሄ ሰው እንዲህ ያለ ነገር ስንቃወም ሁሌ ተቃራኒ የምትሆኑ ሰዎች አትከተሉኝ እኔ ነገር ባይዜ በራስ ልጅ ይደርሳል፣ በራስ እህት ይደርሳል። የግዴታ የአንዳንዳችን ቤት መግባት የለበትም። ኢትዮጵያ ውስጥ ሴቶች ላይ የሚደርስ በደል ማቆም መቻል አለብን። ወንድ የሆናችሁ በጠቅላላ ወንድም ይሁን ዘመድ ይሁን አባት ይሁን ይሄ ነገር የቆየ ነው። ባይዜ ብዙ ነገሮች ሲከሰት ዝም ብለን የምናልፈው ነገር ዋጋ እያስከፈለ ነው። ፍትህ ለቀነኒ አሁንም እውነት ነው። በነገራችሁ ላይ እዚህ ጋር ስለ ቀነኒ ተወርቶ ቀነኒ ፍትህ ማግኘት አለባት ተብሎ ሲወራ የሆነ አንዱአለምን አታክ ለማድረግ ወይ ደግሞ ቀነኒ የተለየ ነገር ኖሯት ምናምን ወይ የፖለቲካ አጀንዳ ኖሮ ሳይሆን ሌሎች ሰዎች እንዲህ አይነት ነገር ሲፈጽሙ የሚከተላቸውን ነገር ስለሚያውቁ ይጠነቀቃሉ ለማለት ነው። እንግዲህ አንዱአለም ጎሳ እውነት ችሎ ማይክ ይዞ ይዘፍና በጣም ይከብዳል። እውነት ቢፈቀድለት ማለት ሚስትህ ሞታ ኮንሰርት ላይ እናንተ ራሳችሁ መልስ ስጡ። እናልፋለን። ተወዳጇ ድምፃዊ እንግዲህ ቬሮኒካ አዳነ ስለ ቀነኒ አዱኛ አስተያየት ሰጥታለች። ማህበራዊ ሚዲያ ላይ በጣም እየተወራና የተነጋገሩበት ይገኛሉ ብዙዎቹ። ድምፃዊት ቬሮኒካ አዳነ የሰጠችውን አስተያየት ከዚህ ቀጥዬ ልንገራችሁ። ድምፃዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ የሚከተለውን ሀሳብ አስፍራለች። የሆነን ሰው በአውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ፣ ትላለች ቬሮኒካ። ቀነኒን በአወኳት ኖሮ በማለት ሀሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገ ትገልጻለች። ክለብ በምንሰራበትና ለኮንሰርት ሁለት ጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበርን ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቅፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄዱ። የዛን ዕለት ምን አለ ባወራዋት። ይሄ ጥያቄ ሰሞኑን የሚለቀቁት ፎቶዎች ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም ግን በቀነኒ ምክንያት እየታመምን ነው በጣም ስትል ሐሳቧን አስፈራለች። እንግዲህ ተወዳጇ አርቲስት ቬሮኒካ አዳነ በጣም በሚገርም ሁኔታ ከዚህ በፊት ከቀነኒ አዱኛ ጋር የነበራቸውን የመገናኘት አጋጣሚ በዚህ መልኩ አስፍራለች። እናንተ በዚህ ዙሪያ ምን ተሰማችሁ? አስተያየታችሁን ኮመንት ላይ አስፍሩልኝ። እንግዲህ በጣም በሚያሳዝን ሁኔታ የፍቅር ጥያቄን አልተቀበለችኝም በሚል የገደላትን ሰውዬ ፖሊስ እንዲህ ሲል መረጃውን አጋርተዋል። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመው እና በሌለበት የእድሜ ልክ ጽኑ ስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው አለምጽ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ አምስት ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ቦታው ሳባ ህንጻ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመላክተው ተከሳሹ በህንጻው ስድስተኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስ እና ኢኮኖሚ ልማት ጽህፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስዕለት በመውጋት ሕይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከህክምና ቦታ እንደተሰወረና በአቃቢ ህግ ክስ ተመስርቶበት በሌለበት ፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በነሐሴ 3 ቀን 2014 ዓ ም ውሎው ጌታቸው አለም ፀሐይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹ ለዘ የሚይዘው እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ ክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለመዋል ቀንና ሌሊት ያላቋረጠ ክትትል ሲያደርግ ቆይቶ መጋቢት 1 ቀን 2017 ዓ ም ሁለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመት በኋላ በድጋሚ ሊያስችሏል። ማንም ሰው ወንጀል ፈጽሞ ለጊዜው ቢሰወርም ከህግ ተጠያቂነት ማምለጥ እንደማይችል ማሳያ ሊሆን የሚችሉ ሌሎችም የወንጀል ጉዳዮች መኖራቸውን የጠቀሰው የአዲስ አበባ ፖሊስ ከህግ ለማምለጥ የሚደረጉ ሙከራዎች ከፖሊስ ክትትል ውጪ እንደማይሆኑ በመገንዘብ ህብረተሰቡ ለፖሊስ እያደረገ የሚገኘውን ትብብር አጠናክሮ እንዲቀጥልና ሌሎች ወንጀል ፈጻሚዎችም ከመሰል ድርጊታቸው እንዲታቀቡ መልእክቱን አስተላልፏል። ዘገባው የኢንስፔክተር መቤት ሀብታሙ ነው። በጣም አዲስ አበባ ፖሊስ ኦፊሻል ፔጅ ላይ ተለቆ ያገኘሁት ዜና ነው። በጣም ነው የገረመኝ። በጣም ነው የደነቀኝ። አንደኛ ከስድስት ዓመት በፊት የፍቅር ጥያቄ ማስታወቂን አልተቀበለችኝም ብሎ የገደላት ሰው በሌለበት የእድሜ ልክ ጽኑ ስራ ተፈርዶበት የገባበት ገብተው ፖሊሶች አግኝተው ያው ቅጣቱ እንዲቀበል አድርገውታል። እንግዲህ ለሞተችው እህታችን ነብስ ይማር፣ ለእንዲህ አይነቱ ጀዝባ ደግሞ እግዚአብሔር አምላክ ልቦና ይስጠው። አስተያየታችሁን ስጡበት። ለዛሬ ያዘጋጀሁላችሁ አዝናኝ አስቂኝና አስተማሪ ቪዲዮዎች እነዚህ ይመስሉ ነበረ። በሚያስቀው ስቀን በሚያሳዝነው አዝነን አስተያየት በሚሰጠው አስተያየት ሰጥተን አልፈናል። በሌላ ቀን በሌላ ቪዲዮ እስክንገናኝ እወዳችኋለሁ።